እነዚህ ሰዎች ለምን አይገቡም? ወደ ተመልካቾቻችን፣ በቀደሙ ፕሮግራማችን እንደተመለከት ነው ወደ ቤተ ክርስቲያን የማይገባባቸው ጊዜያት መቼ እንደሆንና የማይገቡ ሰዎች ምን ምን አይነት ሰዎች እንደሆኑ ተመልክተን ነበረ። ታዲያ እነዚህ ሰዎች ወደ ቤተ ክርስቲያን የማይገቡበት ምክንያት ምንድን ነው? ወደ ቤተ ክርስቲያን ካልገቡስ ጸሎታቸውን ወደ የት ከሆነው ጸሎት ያደርጉ የሚለውን ደግሞ በዛሬው ዕለት እንመለከታለን። እነዚህ ሰዎች ለምን ወደ ቤተክርስቲያን አይገቡም ከተባለ ይህም ነገር ርኵሰት ነው ሳይሆን ከክብረ ቤተክርስቲያን አንጻር የሚታይ ነው ማንም ሰው ወደ ቤተክርስቲያን መግባት በማይችልበት ጊዜ ማሰብ ያለበት ቤተክርስቲያን መግባት እንዴት እንደማይቻል ብቻ ሳይሆን ቤተክርስቲያን ምን ያህል ክብርትና ቅድስት ልዕልትና ነጸይት እንደሆነች ነው ዳግመኛም ቤተክርስቲያን የመንግሥተ ሰማያት ምሳሌ ናትና ኃጢአት መሥራት ከመንግሥተ ሰማያት በአፋ እንደሚያስቀር ጭምርም ማሰብ ያስፈልጋል። ስለዚህ የተሠራው ሥርዓት ከኦሪት ጋር የተያያዘ መስሎት ኦሪታዊት ናት እያለ የሚተች ሁሉ አንድ ማስተዋል ያለበት ነገር ቢኖር የበግና የላም መሥዋዕት የሚሰዋባት የነበረች ሥጋዊ እንጂ መንፈሳዊ አፋዊ እንጂ ውስጣዊ ደኅነት የማይገኝማት ያቺ ደብተራ ኦሪት ያን ያህል ጥንቃቄ ይደረግላት ከነበረ ያን ያህል ከከበረች አማናዊ መሥዋዕት ክርስቶስ የሚሰዋባት አማናዊ ቤተ ክርስቲያንማ ከደብተራ ኦሪት ይልቅ ፍጹም ትከብራለችና ምን አይነት ክብርና ጥንቃቄ ይገባት ይሆን የሚለውንም ማሰብ ነው። ፈውስ መንፈሳዊ አንቀጽ 34 ከቁጥር ከክፍል አራት ላይ እንደሚናገረው እንዲሁም ደግሞ በሁለተኛ ቆሮንቶስ ምዕራፍ 3 ከቁጥር 7 እስከ 11 ላይ እንደሚናገረው በዛች በድንጋይ ላይ በፊደል ለተቀረጸች ለሞት መልእክት ክብር ከተደረገላት ለመንፈስ ቅዱስ መልእክትማ ምንኛ እጅግ ክብር ሊደረግላት ይገባ ይሆን? ኩነኔን ለምታመጣ መልእክት ብዙ ክብር ከተደረገላት የጽድቅ መልእክትማ ምን ያህል ክብርና እመሰገን ይሆን? ያ የሚያልፈው ክብር ካገኘ ያ ጸንቶ የሚኖረማ እንዴት እጅግ ክብር ያገኝ ይሆን እያለ ይመክረን። ከተናገረውም ዋናው ነገር ይህ ነው። በሰማያት በግርማ ዙፋኑ ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን። እርሱም የመቅደስና የእውነተኛ አይነቱን ድንኳን አገልጋይ ነው። እርሷም በሰማይ ሳይሆን በእግዚአብሔር የተተከለችና ይለናል፣ ዕብራውያን ምዕራፍ ስምንት ከቁጥር አንድ እስከ ሁለት ላይ። ሌላው ደግሞ የቤተ ክርስቲያን ጠባቂ ሚካኤል ይህንን በተናገረበት ጊዜ እንዴት ዝም አለ እንዳሉ ሊቁመ በመጽሐፈ ምሥጢር ምዕራፍ 4 ቁጥር 18 ላይ ቤተ ክርስቲያን መላእክት ዘወትር የማይለዩዋት የሚገኙባትና የሚጠብቋት ስለሆነች ወደ ቤተ ክርስቲያን የሚሄደው ሰውም ምንም ባያያቸው እነርሱ ያሉበትን ቦታ የሚረግጥ ነውና አፋዊ፣ ውስጣዊ ንጽሕና ያስፈልጓል። ስለሆነም እንዲህ አይነት ሰው ወደ ቤተ ክርስቲያን መግባት የማይችለው እንደ ወሪቱ አባባል ርኩስ ስለሆነ ሳይሆን አማናዊ የክርስቶስ ሥጋ በሚቆረስባት፣ አማናዊ የክርስቶስ ደም በሚቀዳባት በቅብዐ ሜሮን በከበረች ቤተ ክርስቲያን ከፍጡር ሰውነት የሚወጣ ፈሳሽ ነገር እንዳይነጥብባትና እንዳይወድቅባት ነው። በብሉይ የተቀደሰን ነገር አትንካ፣ ወደ መቅደስም አትግባ ዘሌዋያን ምዕራፍ 12 ቁጥር 4 ላይ ያለው በአዲሱ በቅባ ሜሮን ወደ ከበረች ቤተ ክርስቲያን አትግባ ተብሎ ይተረጎማል። ሴትም ከወለደች በኋላ በደም ሰባት ቀን የምትቀመጥ እኔ ርኩስ ሆን መንፈስ ቅዱስ በእኔ ላይ እንዴት ያድራል ብላ በልባ ብታስብ ብትጠራጠር ሃይማኖትም የጎደላት በጎ ሥራ የሌላት ብትሆን መንፈስ ቅዱስ በላያ አያድርም። ይህ ሥራ ከሕግ የወጣ አይደለምና ነገር ግን ጋብቻ፣ የሴት ልማድና ደም ህልምን መንፈስ ቅዱስን አይከለክልም ይለናል ዲድስቅልያ ቅጽ 33 ከቁጥር 205 እስከ 207። ስለዚህ እነዚህ ሰዎች ወደ ቤተ ክርስቲያን የማይገቡት እርኩስ ስለሆነ ሳይሆን አንደኛ፣ ስለ ቤተ ክርስቲያን ክብር ነው። ሁለተኛ ደግሞ የክርስቶስ ስጋው እና ደሙ የሚፈተትባት ቦታ ስለሆነች የፍጡር ደም እንዳይነጥብባትና እንዳይወድቅባት ሲባል ነው ማለት እንጂ መንፈስ ቅዱስን ምን አይንም አይከለክልም ማለት። ሌላኛው ወደ ቤተ ክርስቲያን ካልገቡ ታዲያ የት ሆነው ይጸልዩ ስንል፣ ስለዚህ የግል ጸሎት ለማድረግ በማህበር ጸሎት ለመሳተፍ ለማስቀደስና ለመቁረብ ወደ ቤተ ክርስቲያን ለመሄድ ያሰበሰው ራሱን መመርመር የሚገባው ቢሆንም ቤተ ክርስቲያን ውስጥ እስካልገባ ድረስ በቅጽለ ቤተ ክርስቲያን ሆኖ አገልግሎቱን መሳተፍ ማለትም መጸለይ፣ መስገድ፣ ማስቀደስ ይህን የመሰለው ሁሉ መፈጸም ይችላል። ውዳሴ ማርያም የተረጎመው ሊቃውንት ኃጢአተኛ ሰው ከሞተ በኋላ የሚሄድበትን ሲያስረዱ ውሎ ውሎ ከቤት፣ ኑሮ ኑሮ ከመሬት እንዲሉ ምን ይቀመጣሉ ቢኖሩ ቢሞቱ አይቀረም እና ኃጢአተኛ ሰው በሚሞትበት ጊዜ ነፍሱ ከስጋው ተለይታ ከፈጣሪዋ ፊት ርቃ በአንጻር ትሰግዳለች። ዛሬም ይህን ምክንያት ተደርጎ ዛሬም ይህን ምሳሌ ተደርጎ ከቤተ ክርስቲያን እግዚአብሔር መግባት የማይቻለው ሰው ከቤተ እግዚአብሔር መግባት የማይቻለው ሰው ርቆ በአንጻር ወይም ደግሞ በደጀ ሰላም እጅ ነስቶ እንዲመለስ ብሏል። በትርጓሜ ቅዳሴ ማርያም ላይ ማለት ነው። እንዲሁም ልማዳ አንስት ያለባት ሴት ወደ ቤተ ክርስቲያን ገብታ ስጋውን ደቡን መቀበል ባትችልም በቅጽረ ቤተ ክርስቲያን ሆና ትምህርት ተክሳስ መስማት ዝክርና ጸሪቀ መበለትን የመሳሰሉ ነገሮችን መሳተፍ ለቆራቢያን ከሚገባው ማየ መቁረ ወይም ከቅዳሴ ጸበል ውጭ ጸበል መጠጣትና አስቀድታ መጠመቅ፣ መጸለይ፣ መስገድ እነዚህን ሁሉ የመሰሉ ነገሮችን መፈጸም ትችላለች። ከአርባ ክንድ ውስጥ የማትገባው በሰውነቷ ፈሳሽ ነገር እያለ በሚሮን የከበሩ የተቀደሰውን እንዳትነካና እንዳትረግጥ ነው። እነዚህ ከላይ ያየናቸው ነገሮች የምትቀበለውም እነዚህ ነገሮች ከበረከትነት ያለፈ ፈውስነትም አለው የሌላቸውና ስለዚህ ነው በነገስታት መጽሐፍ ውስጥ የተነገረ ከግዳ ጃ ያነጻጅ ሴትና አራት ሴት ቤት ቤተክርስቲያን ውስጥ ሳይሆን በቤተክርስቲያን እንዲጸልዩ በቤት እንዲጸልዩ በነገስታት መጽሐፍ ተነገረ። ፍትሐ መንፈሳዊ አንቀጽ አምስት ከቁጥር 563 ላይ የቤት እንዲጸልዩ ያለው ከመጣች ዘንድ በዝንጋዬ ምክንያት ወይም ፍቅር አገብሯት ወደ ቤተክርስቲያን እንዳትገባ ነው እንጂ በቅጽረ ቤተክርስቲያን ሆና ከላይ ያለየናቸውን ነገሮች ፈጸም አትችልም ፈጸም አትችልም ማለታችን ሳይሆን እነኚህን ነገሮች ግን በመዘንጋትና ከፍቅር የተነሳ እንዳትገባ እንዳትደፋፈር ነገር ግን ምንም ችግር አለው ብሎ ከመደፋፈር በፈሪያ እግዚአብሔር ሆኖ አለመቅረብ ታላቅ ጥቅም አለው። ይህንን ለማስረዳት ሲባል ነው አዋጅ ወጣው ማለት ነው። ስለዚህ ጸሎታቸውን መስገድ ላይ በደጀ ሰላም ላይ ሆኖ ይቻላል ማለት ነው። ሌላው የምንመለከተው ነገር ቤተክርስቲያን ለምን እንደ ዘመኑ አትሄድም ነው የሚል ነው። ይህንንም ቤተክርስቲያን ዘመኑን መዋጀት አለባት በሚል ፈሊጥ ዘመኑ በመጣው መሳሪያ ከፍጡር ሰውነት የሚወጣውን ፈሳሽ ማቆም ከተቻለ ቢገባ ምን ምን ችግር አለው፣ ምን ነውር አለው ማለት ትክክለኛ ሀሳብ አይደለም። እነዚህ ነገሮች ያሉበት ሰው ምንም ፈሳሹን ማቆም ቢችልም ችሎታውን ግን ማጥፋት አይችልም። ስለዚህም ቤተክርስቲያን ውስጥ ማዛጣን እንጂ ሌላ ነገር እንዲሸት አያስፈልግምና መግባት አልተፈቀደም። ምክንያቱም ቤተክርስቲያን ምንም በዘመን ውስጥ ያለፈችና የምታልፉ ብትሆንም ዘመን የሚያመጣውን ነገር እንዳመጣቱ ትቀበለዋለች እንጂ ዘመን በተለዋወጠ ቁጥር አስተምሯን አትለውጥምና ነው። ይህ ከሆነ ግን አንዱን ብቻ ለዘመኑ የሚመች ብታደርግ ሌላውን ደግሞ በሌላው ዘመን እንድትለውጥ የሚያደርግ አሳብ መምጣቱ ስለማይቀር ነው። ከዚህ ሁሉ ግን የቤተ ክርስቲያን ስርዓት እንከን የለሽ በመሆኑ የሰሩትም አበው በመንፈስ እግዚአብሔር የተቃኙ በመሆናቸው ባለበት ጸንቶ መጠበቅ ይገባል እንጂ ላሻሽል ብሎ መነሳት ትቤት ነው። ይህ ሲባል ግን የ የቤተ ክርስቲያኒቱ የበላይ ኃላፊና ጠባቂ ሲኖዶስ ስርዓት መስራት፣ ውሳኔ ማውጣት አይችልም ማለት አይደለም። የሚሰራውም ስርዓት ግን መንግስት፣ አልፎ መንግስት ሲተካ የቀደመውን ደቅፎ አጠይፎ የራሱን ህግ መንግስት እንደሚያወጣ አይደለም። ያለውን አጽንቶ ባለው ላይ ይሰራል እንጂ ነገር ግን አሁን ከቅርብ ጊዜ ወዲህ የመጣ ከመጽሐፍ ሊቃውንት ያልተገኘ እንግዳው የሆነ ዶግማ የሚሉት ቃል አለ። ይህም የማይሻሻል የማይለወጥ ባለቤት ጸንቶ የሚኖርና የሚጠብቅ ብለው ይተረጉሙና ቀኖና የሚለውን ደግሞ ሊሻሻል የሚችል ነው ሲሉ ይሰማሉ። እንዲህ የሚሉ ሰዎች አስቀደመው ማወቅ ያለባቸው ቤተክርስቲያን የሚሻሻል ስርዓት የሌላት መሆኑን ነው። እንዲያው ልዩ ልዩ ምክንያት ያለባቸው ሰዎች ሲባል ምን ይደረግ ቢባል እንኳን ስርዓቱ ይተረጉማል እንጂ አይሻሻልም። ይህ ማለት የታመመ ሰው እንዴት ይጹ፣ በደዌ ምክንያት ቤተክርስቲያን መግባት የማይችል ሰው እንዴት ይሁን ለሚለው ስርዓቱን ሳይለቅ መፍትሄ ይበጅለታል ማለት ነው። በዚያውም ላይ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ከሌሎች ቤተክርስቲያን እምነቶች አብያተ ክርስቲያናት የስርዓት ልዩነት ለየት የሚያደርጋት ሐዋርያትም ሰለስቱ ምዕትም የሰሩትን ላሻሸል ሳትን የነበረውን አጥንታ መኖሯ ነውና በኦሪትም ቢሆን ይህን የመሰለ ሕግ የተሰራው የደብተራ ኦሪት ክብር ለመጠበቅና፣ ሰዎች እንዲጠነቀቁ በእንዝላልነት በግዴለሽነት እንዳይገቡ ለማድረግ ነው። ከእነሱ መካከል ያለችውን ድንኳኔን ባረከሱ ጊዜ በእርኩሰታቸው እንዳይሞቱ የእስራኤል ልጆች ከርኩሰታቸው ከግዳጃቸው አንጻቸው እንደተባለ ዘሌዋውያን ምዕራፍ 15 ከቁጥር 31 ላይ። የቤተ ክርስቲያንም አገልግሎት እንደ ደብተራ አውሪት በመደር ላይ ብቻ የሚቀር አይደለም። ህግ ፍጻሜ እንደመሆኗ ዘላለማዊት ናትና አገልግሎቷ ሰማያዊ ነው እንጂ ክርስቶስ ግን ለምትመጣይቱ መልካም ነገር ሊቀ ካህናት ሆኖ የሰው ልጅ ወደ አልሰራት በዚህም ዓለም ወዳልሆነች ከፊተኛ ይቱ ወደምትበልጠውና ወደምትሻለው ድንኳን ገባ። ክርስቶስ በእጅ ወደተሰራቸው የእውነተኛ አይነቱን ምሳሌ ወደምትሆን ቅድስት አልገባምና፣ ነገር ግን በእግዚአብሔር ፊት ስለኛ አሁን በመለልተ መስቀል ሆኖ ይታይ ዘንድ ወደ እርሷ መከራ መስቀል ወደ ሰማይ እዝነአብ ገባ ዕብራውያን ምዕራፍ ዘጠኝ ከቁጥር 11 እስከ 24 ላይ እንደሚናገር። ዳግመኛም ሰማያዊት ናት መባሏ ሰማያውያን ማኅበረ ማኅበረ መላእክት ምድራውያን ሰዎች ሲሆኑ በምግባር ትሩፋታቸው ሰማያውያን የሆኑ ማኅበረ ነቢያት በሐዋርያት ማኅበረ ጻድቃን በሰማያት የሚገኙባት በመሆኗ ነው እንጂ በሰማይ መቁረብ ማቁረብ መጽን መጸለይ አለ ማለት አይደለም። እናንተ ግን የሕያው እግዚአብሔር ከተማ ወደምትሆን ሲሆን ተራራ በሰማያት ወዳለችው ኢየሩሳሌም፣ ደስ ብሏቸው ወደሚኖሩ አእላፍ መላእክትም ደርሳችኋል ስማቸው በሰማይ ወደ ተጻፈ ወደ ማኅበረ በኩር ሁሉን ወደሚገዛ ወደ እግዚአብሔር ወደ ፍጹማን ጻድቃን ነፍሳት፣ ዕብራውያን ምዕራፍ 12 ከቁጥር 22 ላይ። ማኅበረ ምዕመናን ወመመናትም የዚህ ቅዱሳን ቤተሰቦች ናቸውና እነርሱ ከገቡበት ይገባሉ፣ እነርሱ ያገኙት ጸጋ ያገኛሉ፣ እነርሱ የወረሱትን መንግስት ይወርሳሉ። ኤፌሶን ምዕራፍ 2 ከቁጥር 19 ላይ። ስለዚህ ከንጹሐን ጋራ ህብረት ለመፍጠር በውስጥም በአፋም ንጹህ መሆን ያስፈልጋልና ማንኛውም ሰው ያለበትን አፋዊ ርኵሰት ውስጣዊ ኃጢአት ሳያስወግድ የቅዱሳን ህብረት ወዳለበት ቦታ መቅረብ